ይሄን ቪዲዮ ስሰራ እጅግ በጣም እያፈርኩ እያዘንኩኝ ደግሞ፣ የሚቀጥለው ዘመን የሚቀጥለው ትውልድ ምን አይነት ሊሆን እንደሚችል በጣም በቃ ጥያቄ እስኪፈጠርብኝ ድረስ ሆኜ ነው። ከሰሞኑ እንግዲህ ተመልክታችኋል። በሶሻል ሚዲያ ላይ በጣም ሲረገብ የነበረ አንድ መረጃ አለና አረቄ ቤቶችና ቢንጎ ቤቶች ሊዘጉ ነው የወንጀል ድርጊት እየተደረገባቸው ስለሆነ እና ከዚህ ከዚህ ቀን ጀምሮ ይዘጋሉ የሚል ማስታወቂያ በጣም እየተለቀቀ ነው እና አንዳንድ ደግሞ ድረ ገጾች ቻናላቸው ላይ የሚለቁት ምንድን ነው፣ ይሄ ነገር ልክ ነው ትላላችሁ ወይ እያሉ ይለቃሉ። ከዛ በጣም በእውነት በቃ በትውልዴ ያፈርኩበት በቃ በእኔ ዘመን ባሉ ወጣቶች፣ በተለይ የሚሰጡት አስተያየት የሚሰጡት ኮሜንት እኔ እውነታቸውን ነው ይሄን ነገር ቆይ ከልባቸው ነው ወይስ እያፌዙ ነው ወይስ ወደ ፖለቲካ ነገሩን ለማጣ በቃ ማለት ግራ ነው የሚገባቸው ምን ያህል በቃ የማሰብ አቅማችን የላሸቀ እንደሆነ ያስተዋልኩበት ለዛ ነው ዲስፕሊን የሌለው ትውልድ ለካ ምንም መልካም ነገር ብታቀርቡለት እንደማይለወጥ ያስተዋልኩበትና ይሄ አንዳንድ ጊዜ ሳየው በቃ የሆነ የተደረገ አደባኪ ሂስትሪ ያደረግ ነው ከርስ አለ። በቃ በእንደዚህ አመለካከታችን ውስጥ እንደዚህ ያህል ወጥሮ የያዘን አመለካከት ካለ እንደዚህ አይነት የሕፃንነት አስተሳሰብ የማያስተውል ሰው አስተሳሰብ በውስጣችን ተጠቅጥቆ እየኖርን መሆኑን ያየሁበት ነው። ሰዎች የሚሰጡት አስተያየት እና ደግሞ በጣም ከምራቸው በቃ እንዳሰቡ ሆኖ የሚሰጡት አስተያየት ነው እና አንድ ሚዲያ ላይን ያየሁት ይሄ ነገር ልክ ነው ትላላችሁ ወይ? አረቄ ቤት መዘጋቱን ማለት ነው ያረቂ ምስል አድርጎ ልክ ነው ትላላችሁ ወይ? ከዛ በቃ የሚጻፈው ኮሜንት የሚጻፈው ኮሜንት እስቲ የሰው ምላሽ ምንድረው ብዬ ገብቻ ያለው፣ በጣም አዝኜ በእውነት ነው የምነግራችሁ። በጣም አዝኜ ምንም ለካ በቃ ይሄ የማቹሪቲ ደረጃችን በጣም የዘቀጠ ነው ለካ እናንተ እና ደግሞ አንድ ብቻ ቢሆን ችግር የለውም፣ አንድ ሰው ያው ማጆሪቲ አይወክልም ብላችሁ ታልፋላችሁ። በጣም ብዙ ሰዎች ተመሳሳይ ሀሳብ ነው ያላቸው እና ምን ያህል አንገብጋቢነቱን ይሄ እኮ እንደ አገር የድጋፍ ሰልፍ እኮ ልናደርግበት የሚገባ ነገር ነበር። ሰላማዊ የድጋፍ ሰልፍ ሊደረግበት የሚገባ ነገር ነበር። በቅርቡም ስለ አንድ ስለ ቁማር ቤት አንድ ቪዲዮ ሰርቼ ነበር እና በጣም ምን ያህል አንገብጋቢ እንደሆነ ሰዎች በውስጥ የሚነግሩኝ ምስክርነት በቁማር ምክንያት ያጡትን ትዳራቸውን እንዴት እንዳጡ፣ ህይወታቸውን እንኳን ያጡ ሰዎች እንዳሉ፣ እህት ወንድሞቻቸውን ባህል የሆነ ሰው ምናምን በቁማር ምክንያት ራሱን ያጠፋ በጣም ብዙ ታሪክ ነው ያለው በቤቲንግ ምክንያት፣ እና እንዲህ አይነት ቤት ከዛ ደግሞ አረቄ ቤት እንዲዘጋ ተወስኗል ሲባል በቃ እኔ ጭራሽ ትውልዱ ይሄ ነገር ትልቅ ነገር ነው በመንግስት ደረጃ አክሰብታንስ አግኝቶ እንግዲህ እውነት ከሆነ ዜናው ምን ያህል እውነት እንደሆነ አላቅም ግን፣ በመንግስት ደረጃ ይሄ ነገር ተቀባይነት አግኝቶ የቁማር ቤቶች እና የአረቄ ቤት መዘጋቱ ሰዎችን ሊያስደስት ይገባል። ምክንያቱም ይሄ ማቹሪቲ እንዲው ጥልቅ አስበው ቢሆን ነው ጥናት ተደርጎ ነው እንደዚህ አይነት ነገር ኢንፋክት፣ እነሱ ውንጀላ የሚደረግባቸው ስፍራዎች ስለሆኑ የሚል መረጃ ነው ያለው። ግን እንደው ውንጀላ እንኳን ባይሆን እነዚህ ቤቶች መዘጋታቸው በጣም ብዙ ፋይዳ አለውና የሰውን ግን አስተያየት ላንብብላችሁ። ማለት ሰዎቹ ይሄ ነገር ልክ ነው ወይ ሲባሉ የሚጽፉት ምላሽ ማለት ነው፣ አስተያየትና በጣም ታዝናላችሁ። በእውነት ከምን አይነት ሕዝብ ጋር እየኖርኩ ነው የሚያስብ ነው። በእርግጥ ይሄ ሁሉንም አይወክልም። አንዳንድ በጣም መልካም የሆነ አረቀው ያሰቡ ነገሩ ጥልቀቱ የገባቸው ሰዎችም ጽፈው አይቻለው። እስቲ ግን የአንዳንዶቹን እንመልከትና ምን ያህል በቃ ታቃላችሁ፣ ልባችሁ ውርድ የሚል በአንዳንድ ሰዎች በቃ እንደዛ ነው በእውነት የተሰማኝና ነገርየው ግን ለእኛ የጸሎት መልስ ነው። ብዙ ዘመን ስንጮህበት የነበረው ነው። ትውልዱን ምክንያቱም እየጠፋ እየበላ ያለ እነዚህ በርካሽ የሚገኙ ሰዎችን ወደ አዘቅት ውስጥ የሚከቱ በቃ የማይቋረጥ ልምድ ውስጥ ከተዋቸው በጣም ብዙዎች፣ በቃ በዚህ በአረቄ ምክንያት ትዳራቸውን ይፈቱ ውሎ አዳራቸው እዛ የሆነ ለስራ ያላቸው ሞራላቸው መጥፋት ወደ ጥፋት ወደ ክፉ ነገር ራሳቸውን የከተቱ እንደገና ከሰውነት ተራ እንኳን እስኪወጡ ድረስ እጅግ በጣም አቅምን የሚያወርድ ሞራልን የሚገድል ነገር ነው አረቄ ማለት። በተለይ በየቤቱ የሚሰሩ በትንሽ በሳንቲም ደረጃ እየተሸጡ የነበሩ ይህን የምላችሁኝ እንግዲህ የዛሬ 11 ወይ 12 ዓመት አረቄ ጠጣ ነበር። አንድ ጊዜ ትዝ ይለኛል ትምህርት ቤት ድረስ በትንሽዬ ኮዳ ቀድቼ ሽህጄ ሽንት ቤት ተደብቄ እየጠጣሁ እንግዲህ፣ አስበው ምን ያህል አቨለብል እንደሆነ ለማንም ሰው መሸጥ ስለሚችል ማለት ነው። እንግዲህ እዚያ ያንን ነገር የሚያፈሉት ሰዎች ብራቸውን ሳንቲማቸውን ያገኙ እንጂ ለሚጠፋው ትውልድ ምንም ግድ የላቸውም እና በኮዳ ገዝቼ ሄጄ ሙሉ ቀን ስጠጣ የተወሰነ ስጠጣ ቆየቼ ራሴን ስቼ ቤት ገብቻ ጋለሁ ራሴን ስቼ፣ እንዴት ራሱ መንገዱ እንደተመለስኩኝ አላውቅምና ምን ያህሎቹ ደግሞ በዛ ምክንያት በቃ ይሄ ካሉበት ስታተስ የወረዱ የተዋረዱ ሰዎች ደግሞ እንዳሉ ልነገራቸው አልቻልምና ይሄ ነገር መደረጉ እጅግ በጣም ልናመሰግን እንደ አገር እንዲው ምንም አንዳንዶቹ ያው ጴንጤ ስለሆነ ምናምን መንግስቱ ምናምን ይላሉ። በይሄ ራሱ ምን አይነት የማያስተውል ህዝብ ምላሽ እንደሆነ። አሁን አንተ አረቄ እንዳትጠጣ ግዴታ ጴንጤ መጥቶ ሊመክርህ ይገባል? ዶክተር ጋር ሂድ እስኪ በደንብ አድርጎ ያብራራልል። ጴንጤውማ ያብራራልህ እንዴት አይነት ጨጓራህን ስጋህን መለመሌውን እንደሚያወጣልህ ስትመለከት በእውነት አመስግነህ ነው የምትተው። ሲጀመር በዛ ነገር ውስጥ ያሉ ሰዎች መተው ስላቃታቸው እንጂ ያለውን ክፋቱን መጥፎነቱን ረስተውት አይደለም። እንዴት ደም ውስጥ ከገባ እንዴት ነጭ እንደሚያደርግ ደማችሁን መጦ የሚጨርስ ነገር ነው ይሄ ነገር። ማለት እንዲሁ ባይ ዲፎልት እናንተ ሰፈር እንኳን እነዚህ ነገሮች መዘጋታቸው በጣም መልካም ነገር ነው። ምክንያቱም የታወቀ ነው። አረቄ ቤቶች ምናምን ያሉበት አካባቢ አመሻሽታችሁ መግባት አን ሴፍ የሆነ ሶሻይቲ ነው። አካባቢው ላይ ሴፍ ኢንቫይሮመንት አይፈጥርም። ምክንያቱም ከዛ ጠጥቶ የወጣ ሰው ምን አይነት ሰው ሊሆን ይችላል? ሴት ልጆች ያሏችሁ እህቶች ያሏችሁ፣ እንዴት አይነት ኢንቫይሮመንት ነው? ከአረቄ ቤት የሚወጡ ሰዎች ምን አይነት ሁኔታ ውስጥ ነው ያሉት? መጣላት፣ መደባደብ፣ ሰክሮ መጋጨት፣ መላከፍ በምን አይነት ሰዎች ላይ የሚገለጥ ባህሪ ነው? ስለዚህ አትሊስት እንዲያው ሌላ ሁሉ ነገር ቢቀር አንተ ይህን ነገር የማትጠቀም ከሆነ ከአካባቢ ላይ ይሄ አረቄ ቤት መዘጋቱ፣ ይሄ የቁማር ቤት መዘጋቱ በትንሹ ሴፍ ኢንቫይሮመንት ይፈጥራል። አረቄ ቤት ተከፈተ ማለት እዛ አካባቢ ያንን የሚጠቀሙ ሰዎች ናቸው የሚሰበሰቡት። በዛ ደግሞ ነገር ውስጥ ያሉ ሰዎች በአረቄው ቁጥጥር ውስጥ ሲሆኑ ምንም ነገር ሊያደርጉ የሚችሉ ናቸው። ልክ ነው። ወንጀል ሊጠነሰስ ይችላል። ምክንያቱም የሌላቸውን ባህሪ ግልፍ አድርጎ ያወጣል። ሬፒንግ፣ በጣም ብዙ ሴቶች ይደፈራሉ በእንደዚህ አይነት ሰዎች አማካኝነት። ንብረት ይዘረፋል። ዝም ብለህ እንኳን ወካ አድርገህ መግባት አትችልም። አንድ ሰዓት ካለፈ ገና በጠዋት ደግሞ የሚከፈትበትን ቦታ ከሆነ እንደዛው ነው። ተመሳሳይ ነገር ነው እና የአንቺ ልጅስ ቢሆን በእንደዚህ አይነት ኮሚኒቲ ውስጥ እንዲያድግ ትፈልጊያለሽ? ያንተ ልጅ ቢሆን የአንተ ልጅ ቢሆን እዛ አረቄ ቤት የሚውለው ደስተኛ ትሆናለ? ምን አይነት ሶሻይቲ ነው እንዲፈጠርልህ የምትፈልገው? በሁለት ብር እና በሶስት ብር አረቄ እየገዛ ንውዝ የሚል ልጅ ነው የምትፈልገው ማለት ነው አንተ ለዛ ነገር በቀላሉ እንዲዳረግ ትፈልጋለ? ሲያልፍ ሲያገድም በሚያገኘው ሁኔታ ውስጥ ምሳሌ ምዕራፍ ሀያ ቁጥር አንድ ላይ የወይን ጠጅ ፌዘኛ ያደርጋል ይላል ብርቱ መጠጥም ጠበኛ ያደርጋል አለ። ስትሮንግ ድሪንክ እንደ አረቄ አይነት መጠጦች ጠበኛ ያደርጋሉ። በዚህ የሳተ ሁሉ ጠቢብ አይደለም። ስለዚህ ግልጽ ነው ጠብ፣ ጡጫ፣ ክፋት፣ ስርቆት፣ ሌብነት፣ ገና ሴቶችን መላከፍ፣ አስገድዶ መድፈር ደረጃ ያለ ክፉ አካባቢ ያለው በእንደዚህ አይነት ነገሮች የተከበበ ስፍራ ነው። ስለዚህ ይሄ ነገር መዘጋቱ ግዴታ፣ የጴንጤና ኦርቶዶክስ ወይም ፖለቲካ የምትጫወትበት ነገር አይደለም። እድለኛ ከሆንክ ገና ባላንስ ያላደረገ ማህበረሰብ ስለሆነ ያለ ይሻላል። ቢዘጋ መልካም ነው። ወንጀሎች እውነት ነው ሊበራከቱ ስለሚችሉ በእንደዚህ አይነት አካባቢ ግን የአንዳንድ ሰዎች ኮሜንትን ሳነብ በጣም በቃ ይሄ የተማሩ ምናምን ነው የሚመስሉት ኮሜንት አጻጻፋቸው እና ውጭ ሀገር ቢሆን ይሄን ነገር በደንብ ጥናት ተደርጎበት ልክ እንደ ውስኪ የተሻለ ገቢ የሚያስገኝ ነበረ ሀገር በቀል ልክ ነው። እነሱ አትሊስት ዲስፕሊን ናቸው የስራ ጉዳይ ላይ ህዝቡ ዲሲፕሊን ነው። ራሱን እንዴት ማስተማር እንዳለበት አውቆ እያንዳንዱ ሰው ቢያንስ ከ8 ሰዓት በላይ የመስራት ሞራል ያላቸው ማህበረሰብ ናቸው። ከዛ አልፈው ወደ መዝናናት ስለገቡ ነው። የእኛ ማህበረሰብ እንደዛ ነው እንዴ? ምን ያህል ሞራላችን እኮ የወደቀ ነገር ነው። አለማረቂ ቀርቦለት የስራ ኦፖርቹኒቲ ፈልጉ እንኳን መስራት የማይፈልግ እኮ ማህበረሰብ ነው ያለን። አንድን ነገር እኮ ክሬት ለማድረግ ኢኖቬት ለማድረግ እኮ ሞራላችን ወድቋል። ለዚህ አሁን እኛን ውጭ ሀገር ካሉ ሰዎች ጋር እያወዳደራችሁ ከሆነ ገና ነው።

መንገድ እኮ አጽድተሽ እንትን ሄዶ እኮ ደቅ ነው የሚሸና ማህበረሰብ ነው ያለን። ቆሻሻ ኮ በየመሬቱ መጣል ኖርማል ነው። እና መንግስት እንዲሁም ስፍራውን አካባቢውን ሲያጸዳለት ይሄ አስፈላጊ ያለ ምናምን እያለ የሚተች እንደእናንተ አይነት ኮሜንት የሚጽፍ ማህበረሰብ እኮ ነው ያለው። ሶሪ፣ ይህን የምታዳምጡ ከዛ የተለያችሁ ናቸው። እማውራው እዚህ ጋር ስለሚጽፉት ሰዎች ነው። እሺ፣ እዛኛው እዛኛው አለም ላይ ያሉት እናንተ እግዚአብሔር የባረካችሁ ናችሁ። ምን ያህል ግን ለትውልዱ መጸለይ ላይ እንዳለብን እንድታስተውሉ እና ኮሜንቶቹን እስቲ ላንብብላችሁ እንደዚህ ይላል። አንደኛው አንደኛው እዚህ ላይ አስቀምጧለሁ እንደዚህ ያለ አረቄ በማውጣት ስንት ድሀ ወጣት ምስኪን እናቶች እንዳሉና ኢትዮጵያ ውስጥ ለስንት ወጣቶች የስራ እድል እየፈጠረ እንዳለና ስንቱ ልጁን አስተምሮ ለቁም ነገር ያበቃበት ባተለው ከብት አደልቦ የስጋ ምርትን ያሻሻለበት ሀብት ጥሪት የፈራበት ስራ ነው። አንዳንዶቹ 24 ሰዓት በመስራት አነስተኛ የጎጆ ኢንዱስትሪ የተቋቋሙት ነው። ለመንግስት ብሎም እንደ ሀገር ዋጋ ያስከፍላል። ብዙ ሀገሪቱ ዜጎች ስራ አጥ ይሆናሉ። ይህን ሲወሰን መንግስት በዚህ የሚተዳደሩ ዜጎች መፍትሄ ሊያስቀምጥ ይገባል ባይ ነኝ። በጣም አሳቢ አይመስልም። በእናታቸው እንግዲህ በአንድ አረቄ ቤት ውስጥ የሚሸጡ እናቶችን ድሀ አስቦላቸው ማለት ነው። እና ይህ ሁሉ ደግሞ አግሮ ኢንዱስትሪ ሁሉ የፈራበት ነው። በአረቄ ምርት ተው አንተ ደስተኛ ነህ ማለት ነው። ያንተ ልጅ አረቄ ጠጭ አድርጋ፣ ሴትዮዋ ራሷ ብትበለጽግ፣ ከብቶችን ገዝታ ኢንዱስትሪ ብታደርግ ደስተኛ ነህ። ያንተ ልጅ ሞቶ እንዳንተ ልጅ ያሉ ያንተ የሰፈር ሰዎች ሞተው ሴትዮዋ ራሷን ብታስተዳድር ደስ ይልሃል ማለት ነው። እንደዚህ አይነት አመለካከት ነው ያለ። ኩኪስና ዳቦ የሚሸጡ መሰለ ነው። አሁን ነው አሳቢ የሆናችሁት። ምን አይነት ፈሪሳዊ ትውልድ እንደሆነ በቃ የምታዩት በዚህ ነው። አሳቢ መስሎ በ ለድሆች የተጨነቀ አይመስልም። አሁን በጣም ያሳዝናል። ይሄኛውን ደግሞ እዩት። ድሃ አረቄ እንኳን ሸጣ የእለት ጉርሷን እንድታገኝ እንዳታደርግ የሚያደርግ ነው። ምን በቃስ አሁን ምን ትላላችሁ ለእንደዚህ አይነት ሰዎች? አሁን እንደዚህ አይነት ቪዲዮ ራሱ እንደዚ አይነት ሰዎች ጋር ቢደርስ እንዴት እንደሚያቃልሉት። እኔ በእውነት መጀመሪያ ላይ በምድራችን ላይ በተለይ አዲስ አበባ ውስጥ ይሄ ኮሪደር ፕሮጀክት ተብሎ ሲጀመር በጣም አንድ ያስተዋልኩት ነገር ለካ አዲስ አበባ ላይ ኦልሞስት ወደ ስልሳ ሰባ የሚሆን ፐርሰንት ኮሊደር ላይ ያሉ ነገሮችን አስተውላቸዋል። የዛሬ ሦስት ዓመት አራት ዓመት በፊት ማለት ነው በሙሉ መጠጥ ቤቶች በሙሉ ግሮሰሪዎች፣ ከትናንሽ እስከ ትላልቅ መጠጥ ቤቶች እና እንዴት ነው ትውልድ የሚቀየረው ብላችሁ ነው ግራ የሚገባችሁ። እዚህም ጩኸት፣ እዚህም ጩኸት። ማታ ማታ በቃ ስካር ነው፣ ጩኸት ነው። በአንዳንድ ሰፈር ማለፍ ነው የሚሰቀጥጠው። ፒያሳን አስተውሉ። እንግዲህ አሁን እንደዚህ የሆነው ማለት ነው። አሁን ሁሉም ፎቶ ለመነሳት ነው ፒያሳ የሚሄደው ምሽት ላይ በጣም ሴፍ የሆነ ኤንቫይሮመንት ሆኗል። ካሳንቺስን ተመልከቱት። እንግዲህ ካሳንቺስ ማለት ልነግራቸው የስካር ስፍራ ነው። የስካር ስፍራ በዛው ከስካሩ ጋር ተያይዞ የሚመጡ ነገሮች አሉ። ደግሞ ብዙ ነገር አለ። ዝሙት አለ። ብዙ ቤተሰብ የሚበተንበት ብዙ ዝሙት የሚሰራበት ነው። ብዙ ጠብ የሚደረግበት ቦታ ነው የሚሆነው። ተመልከቱት። አሁንስ ፒያሳ ላይ የተወሰኑ አሉ አሁንም አንዳንድ ይቀሩ እና ኢቨን ኮሊደር ፕሮጀክቱ ማለት ነው እግዚአብሔር ለምድሪቷ ስላሰበ ነው ይህም ፕሮጀክት ያገዘፈው። ብዙዎች ሲቃወሙ ሰምቼ ነበር ሲጀመር። አሁን በዚህ ሰዓት ምን ያስፈልጋል? ኮሊደር ፕሮጀክት ምናምን፣ ጦርነት ሀገራችን ላይ ያለ አበባ መትከል ምናምን አሉ። ግን ልክ ነው ትውልድ የሚቀየረው አካባቢውን ስትቀይርለት ነው። ይሄው ሰውዬ መጠጥ ቤት እየዋለ ከሆነ የሚያመሸው ትዳሩን ለቤተሰቡ ሰላም የማይሰጥ ከሆነ ይሄው ሰውዬ ስራ መስራት ባለበት ፈንታ አረቄና ጠጅ ቤቶች ላይ ከሆነ የሚውለው እንዴት አድርገህ ነው የምትቀይረው? በምን አይነት ሜንታሊቲ ነው ሰውዬው ትውልዱ የሚፈራው የሚለወጠው? ስለዚህ እኔ ከእግዚአብሔር የተዘጋጀ ፕሮጀክት ነው እግዚአብሔር የሚቀጥለውን ትውልድ ለማትረፍ ብዙ ትውልድን ለመታደግ አትሊስት ኢንቫይሮንመንቱም ሴፍ እያደረገ ክሊን እያጸዳው ነው ብዬ ነው ያሰብኩት። እና አሁን ልክ አረቄ ቤት ይዘቀል ሲባል ለድሃ ሀሳቢ የሆናችሁ መጣችሁ። አረቄ ማለት እመኑኝ፣ በብልቃጥ የሚሸጥ መርዝ ነው፣ መርዝ። ቼክ አድርጉት ሄዳችሁ ከፈልግ አላመናችሁኝ እና መርዝን የሚሸጡ ሰዎች በበልቃት አስባችሁ እንደ አሳቢ ሆናችሁ ተገለጣችሁ። አሁን ሲሆን ተመልከቱ። ሌላው ደግሞ ምን እንዳለ አሁንም ቢሆን ጦሱ መከራው ለድሃው ማህበረሰብ ነው። አረቄ ይሸጣ ልጆቿን ለምታስተምረው እናት ነው። አሁን ከአረቄ የሚሰበሰበው ሳንቲም ማለት ነው። እንደዚህ ሲታሰብለት ኢኮኖሚ የሚያናጋ ነገር ሲሆን፣ እውነተኛ አሳቢ ከሆንክ ከመፍረሱ በፊት ሂድና የዛም ቤተሰብ አነጋገር። አንተ ዝም ብለህ በወር አንድ አስረኛውን ብትሰጥ እንዳንተ አይነት ደግሞ ሌሎች ኮሚኒቲ ሳጡ ቢሰጡ እናትየው ሌላ ቢዝነስ መጀመር ትችላለች። ቡና መሸጥ ትችላለች። ኢትዮጵያ ውስጥ ከአረቄ በላይ ቡና በጣም ዘጠና ፐርሰንት ህዝቡ የሚጠጣበት ምድር ነው። ችግር የለውም እሺ። ስለዚህ አሳቢ ከሆንክ እንዲያው እንደዚህ አይነት ምጡቅ ጭንቅላት ካለህ ያንን ማድረግ ነው በቃ። የዚህችን ደግሞ ስሟት እኔ ትዳሬን የበተንኩት በአረቄና በቁማር የመጣ ነው አለች። ይሄ ሲሆን አይታያችሁም? የሚበተኑ ትዳሮች፣ የሚፈርሱ ቤተሰቦች በአረቄ ምክንያት የሚበላሹ የሚበጣጠሱ አንጀቶች፣ ኩላሊቶች፣ የሚታወቁ ጤናዎች፣ የሚበተኑ ህፃናት ልጆች አይታያችሁም? ከዛ ይሄን ደግሞ እቺ እንግዲህ ወንድ ትሁን ሴት አላክም ብቻ የተማረ ሰው የሚመስል ነው አጻጻፉ ራሱ። ጥናት ቢጠና በእርግጠኝነት በአስር ሺዎች የሚቆጠር ቤተሰብ በቀጥታ በአረቄ ንግድ ይተዳደራሉ። እያንዳንዱ በአማካኝ አራት ቤተሰብ ቢሆን በመቶ ሺዎች ለሚቆጠር ዜጋ መተዳደሪያ አማራጭ ቀድሞ ከተዘጋጀ ትክክል ሊሆን ይችላል። ሊያውም ሀገራዊ መጠጦችን አፕግሬድ አድርጎ ምናምን ኤክስፖርት ሊደረግ ይላል። ጭራሽ ደግሞ እኛንም እኛንም የገደለን አልቀር ብሎ ሌሎችንም እንድናጠፋ ማለት ነው። ኤክስፖርት የምናደርገው ወይ ጉድ። አየህ ያሰበው። ይሄ ደግሞ እንግዲህ አስር ሺዎች የሚሆኑ አሉ። እያንዳንዱ አራት ቤተሰብ ቢያስተዳድር አረቄ ሸጦ፣ ይህን ሁሉ ቤተሰብ ነው እንግዲህ ስራ የምታሳጡት ነው። እሺ አንድ አረቄ ቤት ውስጥ ስንት ሰው ይጠቀማል? አንተ አራት ቤተሰብ ነው በአንድ አረቄ ቤት ውስጥ ህይወቱን የሚያስተዳድረው አልክ። አንድ አረቄ ቤት ውስጥ በአንድ ወር ውስጥ፣ በአንድ ቀን ውስጥ ስንት ሰው ገብቶ ይወጣል? የነዛ ሰዎች ህይወት አይታይህም? ምን አይነት ግብዝ ነህ አንተ? የአንዲት ሴት አራት ልጆቿን ለማሳደግ ብላ የመቶ ሰው ቤተሰብ ትበታትን? የመቶ ሰው ቤተሰብ ህይወታቸውን ታበለሻሽ? እንደዛ ነው የምታስበው? ቲማቲም እና ሽንኩርት ነው የመሰለ ወጥ ሰርተው የሚበሉ ነው የመሰለ እግዚአብሔር በእውነት ማስተዋልን ያብዛለን፣ ማስተዋልን ያብዛለን። እና እነዚህ አሳቢ የሚመስሉ ግን ውሸታም ፈሪሳዊ ግብዞች ናቸው። በጣም ያሳዝናል። እንዲህ አይነት ኮሜንት እራሱ ማንበብ እና አንድ የሚያስተውል ሰው የጠፋበት ነው የሚመስላችሁ እና እንደዚህ ነው እንግዲህ ኮሜንቶቹ ስለገረሙኝ ነው። ይሄ ደግሞ ምናለ ሀገሩን የጴንጤ ማምለኪያ ካረገው ቆየ እኮ አረቄ ቤትና ቁማር ቤት ይዘጋ ሲባል በቃ የጴንጤ ማምለኪያ ጥሩ ነው። እግዚአብሔር ይባርካችሁ እንዲሁ ጴንጤዎችን የምታዩበት ምስል ነው። አሁን የገባኝ እንግዲህ የማይጠጡ ቁማር የማይጫወቱ የማይሰክሩ እነሱ ናቸው ብላችሁ ካሰባችሁም ጥሩ ነው። ታዲያ አንተ እንደዛ ነው የምትፈልገው ማለት ነው። ያንተ እምነት የስካር ነው ማለት ነው። አንተ ያለህበት እምነት ያንተ እምነት የቁማርተኝነት ነው። ይሄንን ነው የሚያበረታታው ማለት ነው። ነው ወይስ እናንተ እምነት አጠንክረው ይሄን ነገር አታድርጉ ስለማይሉ ነው? ምን አክ ምን አገናኘው ከጴንጤነት ጋር? በጣም ምን ያህል እንደወደቅን የምታዩት በዚህ ነው። በቃ አትጠጡ ሲባል ጴንጤ ስለሆንክ ነው? በጣም ያሳዝናል። በጣም እንዳትጠጣ ጴንጤና ኦርቶዶክስ፣ ሙስሊም መሆን አይጠበቅብህም። አስተዋይ መሆን ብቻ ነው የሚጠበቅብህ። አስተዋይ ብቻ መሆን ልክ ነው። እንደ መጽሐፍ ቅዱስ መጽሐፍ ቅዱስ መጠጥን አያበረታታም። ቅድም እንዳልኳቸው አንዱ ለምሳሌ ሴፍ ኢንቫይሮንመንት ስለማይፈጠር ልጆች ለነገሩ አብዛኞቹ እንደዚህ ወጣት ምናምን ቤተሰብ ያላቸው አይመስለኝም፣ ወይ ደግሞ ተመሳሳይ ናቸው ማለት ነው። እንግዲህ ልጆች ካሏችሁ፣ አካባቢያችሁ ላይ የምትወዷቸው እህት ወንድሞች፣ ትናንሽ ልጆች ካሉ፣ በእንደዚህ አይነት አካባቢ ማንም ሰው ልጁ እንዲያድግ አይፈልግም። ስለዚህ በጣም የተሻለ ነገር ነው። ሌላው ዓለም ላይ ኦፖርቹኒቲ አይኖርም። አይዲ ኖሯቸው 18 ዓመት በላይ ከሆኑ ምናምን ነው መጠጥ እንኳን ሄደው ግሮሰሪ ውስጥ የሚገዙት ምንድን ነው ይሄ፣ ሱፐር ማርኬት ውስጥ የሆነ ቦታ ሄደው የሚገዙት። አትሊስት ለምን ጄኔሬሽኑ አዌክ የሆነ ነው። ባይሆኑም ደግሞ አይገርመኝም። ከነሱ መልካሙን ነገር ሳንቀስም አረቄ መጠጣትና ውስኪ ማሳደግ ማዘመንን የምትቀስም ከሆነ ገና ብዙ የሚሰረቅ የሚታሰብ ኮፒ የምናደርገው ነገር ይቀረናል። እሺ፣ ተውት። ቆይ ከውስኪው በፊት ሁለተኛ፣ መጠጥ ወደ ኃጢአት ይመራል ወደ ጥፋት ይመራል። ትዝ ካላችሁ ኖህ የፋሚሊውን ታሪክ ያበላሸው አንዱ በመጠጥ ነው። የፋሚሊውን ታሪክ ያበላሸው የሎጥ ፋሚሊዎች ሎጥ የአብርሃም ሎጥ ማለት ነው። የፋሚሊያቸውን ታሪክ ያበላሹት የሎጥ ሁለቱ ልጆች አባታቸውን አስክረውት ነው ይላል መጽሐፍ ቅዱስ። አስክረውት አብረውት ተኙ። አሞናውያንና ና ሞአባውያን ተወለዱ። በተመሳሳይ ኖህም እንደዛ ነው። ከስንት ጉድ ቤተሰቡን አስመለጡ ከጥፋት ውሃ ሰከረ የወይን ጠጅ ጠጥቶ ይላል መጽሐፍ ቅዱስ። ከዛስ ልጁ መጥቶ አየው፣ ወንድሞቹን ጠርቶ አሳያቸው። ከዛ በኋላ ምን ያህል እርግማን እንደተራገመው ልጁ ላይ፣ ከዛ የልጁ ዴስትኒ ከነአን የሚባለው ምድር የተረገመች እንደሆነች በሱ ምክንያት የምታዩት፣ አንዱ በመጠጥ ይመጣ ነው። ሐዋርያው ጳውሎስ ደግሞ በወይን ጠጅ አትስከሩ፣ ማባከን ነው ይላልና፣ ስለዚህ ይህ ብክነት ነው፣ መስከር ብክነት ነው። አረቄ ደግሞ ያሰክርሃል እንጂ ሌላ ምንም የሚያመጣው ነገር የለም። በሌላ ቦታ ላይ ነው ምሳሌ ምዕራፍ 31 ላይ በጣም ደስ የሚል ቃል አለ። ቁጥር አራት ላይ መጠጥ ለነገስታት አይገባም ይላል። ልሙኤል ሆይ ብሎ ሰለሞን ሲናገር ነገስታት የወይን ጠጅ ይጠጡ ዘንድ አይገባም፣ መሳፍንትም ብርቱ መጠጥ ወዴት ነው ይሉ ዘንድ አይገባም፣ እንዳይጠጡና ሕግን እንዳይረሱ የድሃ ልጆችን ፍርድ እንዳያጎድሉ፣ አለ። የመጠጥ ውጤት ፍርድን ማጉደል፣ ህግን መርሳት፣ አመፀኝነት፣ ክፋት ማድረግ ስለሆነ ማለት ነው። ስለዚህ ነገስታቶች አመለካከታቸው ከፍ ያለ የተመረጡ ሰዎች ማድረግ የለባቸውም። ባጭሩ ይሄ መሳነፍን፣ መድከብን፣ ሞራል ማጣትን፣ መናወዝን፣ አይን መቅላትን፣ ጥልን፣ ጡጫን፣ ስራ መፍታትን፣ የሞራል መላሸቅን የሚያመጣ ነገር ነው። ስለዚህ ጴንጤ መሆን አይጠበቅብህም ልልህ ነው ወዳጄ ከዚህ ነገር እንድትርቅ ልጆችንህም እንድታርቅ አስተዋይ ኢኖቬተርስ እንዲሆኑ ከፈለግ ከዚህ ነገር አርቃቸው በቃ በአይን መቅላት ውስጥ ብዙ ነገር ስለሚመጣ ሰዎች መጠጡን ፉት ካሉ በኋላ ወደ ሴት ያያሉ ይላል መጽሐፍ ቅዱስ ላይ ምሳሌ ምዕራፍ 23 ናም ይመለከታሉ ትዳርም ቢኖራቸው ግድ የላቸው መሸታ ቤት የሚያመሹ ሰዎች ሞስትሊ በቃ ይስታሉ በዝሙት ይወድቃሉ ለምን በእነሱ ኃይል አይደሉም፣ በመጠጡ ቁጥጥር ናቸው። ለዛ ነው ቤተሰብ የሚፈርሰው እና ማስተዋል አይኖርም። ስለዚህ እንዲህ አይነት ነገር ሲለቀቅ አስተዋዮች ሁኑ። እግዚአብሔር በምድራችን ላይ ለውጥን እያመጣ ነው። አሁን ትልቁ የቀረን የጎደለን የህዝቡ አመለካከት የአንዳንድ ሰነፍ ሰዎች አመለካከት በጣም የሚያሳዝን ምላሽ የሚሰጡ አሁን ይህንን አስተያየት ብለው ራሱ መጻፋቸውና ህዝብ ፊት እንዲያነበው መልቀቃቸውን በጣም ነው ያሳፈረኝ ደግሞ ፕሮፋይል ፒክቸራቸው ቁጭ ቁጭ ብሏል እንዲው ያንተ ልጅ ከአንተ በላይ አስተውሎ ቢያየው ምን ይልህ ይሆን ለቁማርና ለአረቄ የምትከራከሩት ቆማችሁ አሳቢ ይመስላችሁ የመጣችሁት ምን አይነት ጀኔሬሽን ነው በእውነት ለዚህ ጀኔሬሽን መጸለይ የለብንም ሰዎች አያሳዝንም? ይሄ ማህበረሰብ ብቻ። እግዚአብሔር በእውነት ይሄን ማህበረሰብ በቃ ይጠብቅ። ቅሬታዎች አሉት እግዚአብሔር። በዚህ ውስጥ ደግሞ የሚጸልዩ የሚተጉ በቃ እንዲህ አይነት ነገሮች እንዲከሰቱ በእግዚአብሔር ፊት የሚያለቅሱ አሉ፣ ለትውልድ አስበው ማለት ነው። እና እግዚአብሔር እነዚህን ቅሬታዎች ያሳየን። በቃ እኔ ይሄ ነው ጸሎቴ። እና እግዚአብሔር ሰዎች አሉት አሁን የሚሰሩ የሚንቀሳቀሱ፣ ህዝብን የሚመሩ፣ ህግን የሚያስፈጽሙ እግዚአብሔር ይባርካቸው። እንዲሁ ይሄ ነገር እውነት ከሆነ በተለይ የቁማሩ ነገር ደግሞ ይታሰብበት። በዚህ በኦንላይን በተለይ በስልክ ላይ በቀልድ ሰዎች ገብተው የሚጠቀሙበት እንደገና፣ እነዚህ ደግሞ ታዋቂ ሰዎች ኢንፍሉዌንሰሮች እየመጡ እንደፈለጉ የሚያስተዋውቁት ተጫወቱ፣ ተጠቀሙ እያሉ ቤቲንግን፣ ቁማርተኝነትን ለራሱ ይሄ ምስኪን ማህበረሰብ አይደለም ቁማር ተበልቶ ብቻ ብዙ ነገር ማለት ይቀብጣል እና እባካችሁ እባካችሁ ወደዛ ደግሞ እንደሚሄድ አምናለሁኝ። እግዚአብሔር ግን ለኢትዮጵያ ትልቅ አጀንዳ አለው። በእውነት እኛስ፣ ግን ህዝቦቹ፣ እኛስ ነዋሪዎቹ ከእግዚአብሔር አጀንዳ ጋር እንስማማ ይሆን ወይስ ገና ታች ነው እያሰበን ያለ ነው ወይስ ጠባብ ነው እይታችን? እግዚአብሔር አይኖቻችንን ይክፈት። ይህንን መልእክት ለአስር ሰው ለአምስት ሰው ሼር በማድረግ አደራችሁን ተወጡ። በጣም ነው የምወዳችሁ። በሚቀጥለው ቪዲዮ እንገናኛለን። እንደ ሁል ጊዜው በጣም የምትጠቀሙበትንቺ መጽሐፍ ላስታውሳችሁ። ያላገኛችሁት ያላችሁበት ቦታ ድረስ እናደርስላችኋለን። ታካች ሰው የሚል በተለይ በስንፍና ዙሪያ የተጻፈች መጽሐፍ ናት። አዲስ አበባ ከሆናችሁ ያላችሁበት ድረስ እናደርሳለን። ክፍለ ሀገርም ውጭ ሀገርም ብትሆኑ በፒዲኤፍ እንግሊዝኛውን ማግኘት ትችላላችሁ። እና ይሄ በስንፍና ዙሪያ ላይ በቃ እንዴት አድርገን ስንፍናን አሸንፈን በትጋት የተሰጠንን ጊዜና አላማ እድል መጠቀም እንደምንችል የሚያሳይ መጽሐፍ ነው። ስለዚህ አገኙት። ይህም መጽሐፍ የዛሬ አንድ ዓመት ነው ጽፌ ያወጣሁት። እርግጠኛ ነኝ ይጠቅማችኋል። አሁኑ አሁኑ አሁኑኑ በእነዚህ ስልኮች በምታዩት ማዘዝ ትችላላችሁ። በተረፈ